ጤና ይስጥልኝ፣ የተወደዳችሁ የሀበሻ ኒውስ ቤተሰቦች እንደምን ቆያችሁ? ለአሁን ያሰባሰብናቸው መረጃዎች ከዚህ እንደሚከተለው ማቅረብ ጀመርን ዋና ዋናዎቹን። በቅድሚያ ጠቅላይ ሚኒስትር ዐብይ ኢትዮጵያ በቀይ ባህር ምክንያት ኤርትራን የማጥቃት ፍላጎት የላትም ሲል ገለጹ። ጠቅላይ ሚኒስትር ዐብይ የጊዜያዊ አስተዳደሩ የሁለት አመት የስራ ዘመን ማውቃቱን ተናግረዋል። አሁን ደግሞ ዝርዝር መረጃዎችን የምናቀርብላቸው ይሆናል። ጠቅላይ ሚኒስትር ዐብይ ኢትዮጵያ በቀይ ባህር ምክንያት ኤርትራን የማጥቃት ፍላጎት የላትም ሲል ገለጹ። ጠቅላይ ሚኒስትር አብይ ሐሙስ መጋቢት 11 ቀን 2017 ዓ.ም ምህረት በፓርላማ አባላት ለቀረቡላቸው ጥያቄዎች ምላሽ ሲሰጡ ኢትዮጵያ በቀይ ባህር ምክንያት ኤርትራን የማጥቃት ፍላጎት የላትም ብለዋል። ጠቅላይ ሚኒስትር አብይ ዛሬ በፓርላማው ስብሰባ ላይ እንደተናገሩት የኢትዮጵያ ፍላጎት ድርድር ነው። እንዲሁም በመስጠትና በመቀበል መርህ፣ ህዝቡን በሚጠቅም መርህ፣ በገበያ መርህ ላይ ተመስርተን እንወያይ፣ ለመዋጋት ምንም አስፈላጊነት የለም ብለዋል። የኤርትራ ህዝብ ልማት ይፈልጋል ያሉት ጠቅላይ ሚኒስትሩ አንድ ላይ ተባብረን ከመልማት ይልቅ ጀርባ መወጋጋት ፍላጎታችን አይደለም ሲሉ አክለዋል የቀይ ባህር ፍላጎታችን ከሶማሊያ ጅቡቲ ኤርትራ ወይም ኬንያ ጋር ግጭት ወይም ጦርነት ሊያስከትል አይገባም ይህ የጋራ ሀብት ነው ያሉት ጠቅላይ ሚኒስትሩ ክልሉ ለሁሉም የሚበቃ አምስት ሺህ ኪሎ ሜትር የባህር ዳርቻ እንዳለው ጠቁመዋል መንግስት በቀይ ባህርና በአባይ ወንዝ ጉዳይ ላይ የያዘው አቋም ለጎረቤት ሀገራት ግልጽ መሆኑንም አክለዋል ጠቅላይ ሚኒስትሩ በቅርቡ ከኤርትራ መንግስት ጋር ግጭት ይፈጠራል የሚሉ ቅሬታዎች እየተሰሙ ነው ያሉት ሲሆን ለኢትዮጵያና ለኤርትራ ሕዝብ ለማረጋገጥ የሚፈልገው ነገር ቢኖር ኢትዮጵያ በቀይ ባህር ምክንያት ኤርትራን የማጥቃት ፍላጎት የላትም ብለዋል። ባለፈው ዓመት ኢትዮጵያ ከራስ ገጽ አስተዳደሩ ሶማሊላንድ ጋር የባህር በር እንድታገኝ የሚያስችላትን የመግባቢያ ሰነድ ከተፈራረመች በኋላ ከሶማሊያ ጋር ውጥረት ውስጥ ገብታለች። ኢትዮጵያና ሶማሊላንድ የፈረሙት ስምምነት በወቅቱ ለአምሳ አመታት የሚቆይ የሊዝቡል እንደሆነ የተገለጸ ሲሆን ኢትዮጵያ በሶማሊላንድ ወታደራዊና የንግድ መሰረት እንድታገኝ ያስችላታል ተብለዋል። የቱርክ መንግስት ከዚህ ስምምነት በፊት በነበረው ግጭት ውስጥ የነበሩትን ኢትዮጵያና ሶማሊያን ለማስታረቅ አስታራቂ ሆነ ነበር። ዛሬ ጠቅላይ ሚኒስትር ዐብይ ከአንድ መቶ ሀያ ሚሊዮን በላይ ህዝብ ያላት ሀገር የባህር በር እንደሚያስፈልጋት በድጋሚ ተናግረዋል። ጠቅላይ ሚኒስትር ዐብይ የኤርትራ ህዝብ ልማት የሚፈልግ ህዝብ ነው ያሉት ሲሆን ማንኛውም ሀገር ኢትዮጵያን ወራ ከጀምበር ነው ህልም ሊያስቆመን ይችላል የሚል ስጋት የለንም ብለዋል። በደንብ ስለተዘጋጀን ማንም ሊያስቆመን አይችልም ያሉት ጠቅላይ ሚኒስትሩ ጦርነትን ለማስቆም እየተዘጋጀን ነው ብለዋል። የባህር በር ጥያቄን ማንሳት የነበረው እፍረት ቆመዋል ያሉት ጠቅላይ ሚኒስትሩ በዓለም ላይ ትልቅ ሀገር ሆና የባህር በር የሌላት ሀገር የለችም ብለዋል። ከየትኛውም ወገን ትንኮሳ ሊኖር አይገባም ያሉት ጠቅላይ ሚኒስትሩ ኢትዮጵያ በእርሳቸው ዘመን ከጎረቤቶቿ ጋር እንዳልተወጋች ገልጸዋል። ትንኮሳ ቢፈጠር ምላሹ የበለጠ የከፋ ይሆናል። የኢትዮጵያ ወገን ሁኔታውን አያበላሽም ሲሉ አክለዋል። ጠቅላይ ሚኒስትር ዐብይ ዛሬ በፓርላማው ስብሰባ ላይ የኢትዮጵያን የባህር በር ጥያቄ የሚረዱ ዓለም አቀፍ ሀይሎች እንዲያስታርቁ ጥሪ አቅርበዋል። ሰላም እወዳለሁ የሚል ማንኛውም የመንግስት ግለሰብ ወይም ድርጅት ከወንድሞቻችን ጋር እንዲደራደር ና የኢትዮጵያን ጥያቄዎች ለማሟላትና ወንድሞቻችንም ተጠቃሚ ለማድረግ በሚያስችል ሕግና የንግድ ውሎች አማካኝነት መፍትሄ እንዲያገኝ ጥሪ አቅርበዋል የሚል ይዘዋል። ጠቅላይ ሚኒስትር ዐብይ አሕመድ ባለፈው ጥቅምት ወር ለሕዝብ ተወካዮች ምክር ቤት እንደተናገሩት ለኢትዮጵያ የባህር በር ማግኘት የመኖር ጉዳይ ነው ብለዋል። በምጽዋና በአሰብ ኢትዮጵያ ቀድሞ የባህር በር ነበራት። ይሁን እንጂ ኤርትራ በ1993 ነጻነቷን ተከትሎ መሬት ያዋስና የባህር ዳርቻ የሌላት ሆናለች። ጠቅላይ ሚኒስትር ዐብይ አሕመድ የሁለት ዓመት ጊዜ ባለፈበት የትግራይ ጊዜያዊ አስተዳደር ለቀጣይ አንድ ዓመት እንደሚቀጥል ገለጹ። ሐሙስ መጋቢት 11 ቀን 2017 ዓ.ም ተምረት በፓርላማ ለቀረብላቸው ጥያቄዎች ምላሽ ሲሰጡ ጠቅላይ ሚኒስትር ዐብይ የጊዜያዊ አስተዳደሩ የሁለት ዓመት የስራ ዘመን ማውቃቱን ተናግረዋል። በተጨማሪም ጊዜውን ያለፈውን ጊዜያዊ አስተዳደር የቆይታ ጊዜ ለማራዘም አስፈላጊ የሆኑ የህግ ማሻሻያዎች እንደሚያደርጉ አስታውቀዋል። አስተዳደሩ እስከ ቀጣዩ ምርጫ ድረስ በዚህ መንገድ እንደሚቀጥል ተናግረዋል። ይህን ለማሳካት ከጄኔራል ታደሰ ወረድና ና ከጄኔራል ጻድቀን ገብረ ትንሣኤ የጊዜያዊ አስተዳደሩ ኃላፊ ጋር ውይይት መደረጉን ገልጸዋል። በክልሉ ከሚንቀሳቀሱ የተለያዩ አካላት ጋር ውይይት እየተደረገ መሆኑን ጠቅመው በዚህ ላይ ተመስርተው አስፈላጊው የህግ ማሻሻያ ይደረጋል፣ ለቀጣይ አንድ አመትም ይቀጥላል ብለዋል። የሰጠናቸው የሁለት አመት ጊዜ ያልፈዋል ያሉት ጠቅላይ ሚኒስትሩ ጊዜያዊ አስተዳደሩ ተጨማሪ ግጭቶችን ለመከላከል ላደረገው ጥረት አድንቀዋል። ተጨማሪ የህግ ማሻሻያ የሚያስፈልገው ጉዳይ አለ። የህግ ማሻሻያው ተገምግሞ ጥቃቅን ማሻሻያዎች ይደረጋሉ። በፕሪቶሪያ ስምምነት መሰረት ጊዜያዊ አስተዳደሩ ህዝቡን ለምርጫ እስኪያዘጋጅና ህዝቡ ስልጣን እንዲኖረው እስከሚያረጋግጥ ድረስ ስራውን እንደሚቀጥል ይጠብቃል። በዚህ ንግግር ላይ ጠቅላይ ሚኒስትር ዐብይ በግለሰቦች ላይ ለውጦች ሊደረጉ ይችላሉ፣ በማለት የሚተኩ ሰዎች እንደሚኖሩ በጥንካሬያቸው እንደሚመሰገኑና ና በድክመታቸው እንደሚተቹም አክለዋል። በትግራይ ክልል የፖለቲካ ቀውስ ከተፈጠረ በኋላ ብዙዎች በኢትዮጵያና በኤርትራ መካከል ጦርነት ሊነሳ ይችላል የሚል ስጋት እየገለጹ ቢሆንም ዐብይ ይህንን ስጋት አስተባብለዋል። ጠቅላይ ሚኒስትር ዐብይ የትግራይ ሕዝብና መላው የኢትዮጵያ ሕዝብ ሰላም ወዳድ ነው ብለዋል። በትግራይ ጦርነት ይኖራል ብዬ አልጠብቅም ሲሉም አክለዋል። ለዛሬ የያዝንላችሁ መረጃ ይህንን ይመስል ነበር። እስከ ፍጻሜ ቆይታችሁ፣ ከሀበሻኔ ውስጥ ስለነበር አመሰግናለሁ። ሰላም።